በዓመት ግምታቸው ከ32 ቢሊዮን ዶላር በላይ የሆነ ምርት ወደ ተለያዩ አገራት የምትልከው ፓኪስታን አሁንም የገበያ አማራጮቿን ለማስፋት እየሰራች ትገኛለች። በዚህም ከአፍሪካ ጋር በትብብር መስራት የጀመረች ሲሆን ምርቶቿንም ለማስተዋወቅ የፓኪስታንና አፍሪካ የንግድ ልማት ዐውደ ርዕይና ጉባኤ ማዘጋጀት ጀምራለች። አምስተኛው ዐውደ ርዕይና ጉባኤም በአዲስ አበባ እየተካሄደ ይገኛል። በዐውደ ርዕዩ ላይም ከ100 በላይ የፓኪስታን ኩባንያዎች የተለያዩ ምርቶቻቸውን ይዘው ተገኝተዋል። ሳዳካት ግሩፕ በፓኪስታን ትልቁ ግሩፕ ነው። ግሩፑ በቅንጅት የሚሰራ ነው። ፈትል፣ ሽመና፣ ሕትመትና ዲጂታል ሕትመትን አቀናጅቶ ይሰራል። እነዚህ ሁሉ ታዲያ በአንድ የህንፃ ክፍል ውስጥ የሚሰሩ ናቸው። የተመሠረተው ከ75 ዓመት በፊት በህንድ ነው። በኋላም ከ51 ዓመት በፊት በፓኪስታን ተመስርቷል። እና ሁሉንም የጨርቃጨርቅና የጋርመንት ውጤቶችን እናመርታለን። ሁለተኛነት የጸጉር የሰውን የቆዳና የገላ ሎሽን አለን። በሶስተኛነት ሻምፖ ኮንዲሽነር አለን። በጣም ቆንጆ ሻምፖ ኮንዲሽነር አለን። የጸጉር ቅባት፣ ብዙ አይነት ኦልሞስት ወደ ሃያ ምናምን አይነት ምርቶች አሉን። በቀጣይነት እየጨመርንባቸው እየጨመርንባቸው የምንሄድባቸው ምርቶች አሉ። እኛ እንደ ኪኒን ካፕሱልና ሽሮፕ የመሳሰሉ የተለያዩ አይነት ሕክምና ግብአቶች እናመርታለን። እነዚህ ኩባንያዎች በፓኪስታንና በተለያዩ የዓለም አገራት ምርቶቻቸውን ለገበያ ያቀርባሉ። በፓኪስታን ጥሩ የሆነ የመድኃኒት ግብይት አለ። አሁን ላይ ምርቶቻችንን ወደ አፍጋኒስታን መላክ ጀምረናል። እንዲሁ ወደ አፍሪካ መላክ ጀምረናል። ወደዚህ የመጣነውም ምርቶቻችንን ለማሳየት ነው። ሳዳካት ጨርቃጨርቅ ከፍተኛ ጥራት ያላቸውን የጨርቃጨርቅ ውጤቶች ነው የሚያቀርበው እና በሁሉም የዓለማችን ክፍሎች ምርቶቹን ይልካል። አውሮፓ፣ አሜሪካ፣ ካናዳ እና ቱርክ እንደርሳለን። አሁን ደግሞ በልዩነት ኢትዮጵያ፣ አዲስ አበባ መጥተን ይህንን ዝግጅት እየታደምን ነው። አቅርቦታቸውን ለማሳደግ፣ የገበያ ተደራሽነታቸውን ለማስፋት እየሰሩ የሚገኙት ኩባንያዎቹ በዚህ አውደ ርዕይ ላይም ግንኙነቶቻቸውን እንደሚያስፉበት ተስፋ አድርገዋል። የመጣሁበት ምክንያት ሁሉም የጨርቃ ጨርቅ ላኪ የተለያየ አይነት ጥሩ የግንኙነት አማራጮች ስላሉት ነው። በአዲስ አበባ ያሉትን አስመጪዎች ማግኘት እፈልጋለሁ። በጨርቃ ጨርቅና ጋርመንት ዘርፍ ላይም ከሚሰሩት ጋር ግንኙነት መፍጠር እንፈልጋለን። ወደዚህ የመጣ ነው፣ ለመጀመሪያ ጊዜ ነው። ጥሩ ግብይት እንጠብቃለን። እናም ጥሩ ከሆኑ የሕክምና ዘርፍ ኢንቨስተሮች፣ አስመጪዎችና ከፋፋዮች ጋር ግንኙነት ለመፍጠር እየሞከርን ነው። ይህ ዐውደ ርዕይ ለኢትዮጵያ አስመጪዎችም በቀላሉ ወደ ሀገር ውስጥ የሚያስገቧቸው ምርቶች እንዲያገኙና ያለ ሶስተኛ ወገን በቀጥታ ከኩባንያዎቹ ጋር ግንኙነት መፍጠር እንዲችሉም የሚያግዝ ነው። ለእንደኛ አይነቱ ለሎካሎቹ ከእነዚህ ጋር በደንብ የመታዋወቅ እድሉ እናገኝበታለን። ሌላ ደግሞ የምንጨምርበትም ፕሮዳክት ካለ በነዚህ ተዋውቀን ደግሞ ቀጣይ በምን መስራት እንዳለብን ተነጋግረን ወደ ቀጣይ ምዕራፍ መሄድ የምንችልበት አጋጣሚ ነው። በጣም ቆንጆ ጥሩ አጋጣሚ ነው። መሰል ዐውደ ርዕዮችም ምርቶችን እየተቀበሉ በጅምላ ከመሸጥ ባሻገር በቀጣይ ወደ አምራችነት ለመሸጋገርም በሰፊው ልምድ ይወሰድበታል። አንድ አስመጪ ስትሆን ሁሌም እያስመጣህ አትኖርም። የመጀመሪያ የኔም ጎል የሆነው መጀመሪያ ማስመጣቱ፣ ከዛ ማርኬት ቢውልድ ማድረጉ፣ ከዛ ህዝቡ ምንድን ነው የሚፈልገው፣ ፕራይሲንግ፣ ሁሉም ነገር ቼክ ካረከው በኋላ ነው ወደ ማኒፋክቸሪንግ የምትሄደው። እኛም በቅርቡ ወደ ማኒፋክቸረር የመግባት ሀሳቡ አለን። ኦልሞስት ጥናቶችም እያስጠናን ነው።